ታሪክ የሚጀምረው እዛ ጋር ነው። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ቲንክ ፖዘቲቭ። ሁል ጊዜ ኔጋቲቭ ቲንኪንግን አቮይድ አድርግ። ቢያንስ ለልጆቻችን ሌጋሲን ተውላቸው። ለአምስት ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ ሃያ ዓመት አይፈረድበትም ነበር። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር ፎርጊቭ ሂም። ዲስፕሊንድ መሆን ነው። ቢ ዲስፕሊንድ ኢን ላይፍ። መስጠትና መቀበልን ተለማመዱ የተሻለ ህይወት ረዥም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። መጀመሪያው ላይፍ ፕሪንስፕል ሰልፍ አክሰፕተንስ ራስን መቀበል። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ድሃ ነበረ። እናቴ ልብስ አጠዋን ያሳደገችኝ እንትን ጭቃ አብኩታ ያሳደገችኝ እናቴ ኩበት አብኩታ እንጀራ ጋግራን ያሳደገችኝ። ታሪክ የሚጀምረው እዛ ጋ ነው። ቁመቴ ይህን ያህል ነው። የቆዳ ቀለሜ እንደዚህ ነው። ግጥም አርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል ይሄ። በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ ሚስጥራቸው ምንድን ነው ካላችሁ፣ ራሳቸውን በደንብ ተቀብለዋል። ሁለተኛው የህይወት ዓላማ መኖር ነው። እያንዳንዳችን ከሀብታም ቤተሰብ ተገኝተን ሊሆን ይችላል ከድሃ ቤተሰብ ተገኝ ምንም አይነት አስተዳደግ ሊኖረድ ይችላል ግን ዓላማ አለው የመጣንበት እና አንዴ ምን ላለሁ እኔ አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩም ማን ይሰጠን ነበር? የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱም ፈልጎ ፈልቅቆ ማውጣት ያስፈልጋል። ሶስተኛው አቮይድንግ ኮምፒቲሽን ነው። በህይወታችሁ ግን ሚዝረብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ፣ ከራሳችሁ ጋር ተወዳደሩ። ምን መስራት እችል ነበር፣ ምን ያህል ሰራው፣ ምን ያህል ማንበብ እችል ነበር፣ ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ፣ ከዛ ሰላም ታገኛላችሁ። አራተኛ ፖዚቲቭ ቲንኪንግ ነው። ሐሳባችሁን ቀና፣ ሁሉን ነገር ቀና። አልኩት፣ ጓደኛዬ ጋር ደወልኩለት፣ ከዛ አያነሳም፣ ይሄው ጥጋቡን? ስልኬና አያነሳ ብዬ ማሰብ እችላለሁ። አንድ ግን አማራጭ አለኝ። አላየውም ወይ የነዳ ይሆናል ብዬ ደግሞ ማሰብ እችላለሁ። በር ላይ ስታገኛት ሰላም አላለችሽም እንዴት ብትንቀኝ ነው ብለሽ ማሰብ ትችላለሽ። ግን ደግሞ ደክሟት ይሆናል፣ አሟት ይሆናል፣ ባሏ አናዷት ይሆናል ብለሽ ፖዘቲቭ አድርጎ ለውጦ መቀየር ይቻላል። ቲንክ ፖዘቲቭ። ሁል ጊዜ ኔጌቲቭ ቲንኪንግን አቮይድ አድርግ። አምስተኛው ፕሪንስፕል ማየት የምንፈልገው ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን አራተኛ ክፍል ነው ትምህርት ያቆመው። እንደዚህ ያለ አነባለሁ፣ ሁል ጊዜ አነባለሁ። ማታ ስተኛ መጽሐፍ ሳሊስ እንቅልፍ አይወስደኝም አለ። እኔ አምስተኛ ክፍል ነበርኩ የዛ ጊዜ። ሌላ ምን አለ እጠይቃለኋል ሬስቶራንት ገብቼ የማላውቀው ምግብ ካለ እንዴት ይህንን አያውቅም ብላ ትታዘበኛለች ብዬ አላስብም። አስተናጋጇን ጠራና ይሄ ምንድን ነው? አንድ ባለሙያ ጋር እያወራሁ የማላውቀው ቃል ከተናገረ ምን ማለት ነው ይሄኛው ብዬ ጠይቀለኋል። ስለዚህ ሰውየው አራተኛ ክፍሉ ተማሪ እስኮላር ሆነ እናቆጫል። ስለዚህ ለመማር ፈቃደኛ መሆን ያስፈልጋቸዋል። ምስተኛው ወክ ወይዝ ጥበብ የምትባል ነገር አለች። ከእውቀት ትለያለች። ከሰዎች ቀን እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይሮመንት እንደምትፈጥሩ ታስተምራችኋለች። ዊስደም ነው። ጠላቶቻችሁን ግደሉ የሚባል አባባል አለ። አንተ ላይ ኔጌቲቭ እንደሆነ እናን እንደሚያይህ እንደሚያይ የምታውቀውን ሰው ትሄድና አፕሪሽት ታደረገውና የሚደነቅ ነገሩን ታደንቅና ወዳጅ ታደርገዋለች በዊዝደም ትሄድና ጠላትነቱን ትገይና ወዳጅ ታደርገዋለሽ ይሄ ዊዝደም ቀጥሎ ያለው ኢንቴሊጀንት ቢ ኢንቴሊጀንት ኢንቴሊጀንሲ ሶስት ሜጀር አይነት አሉ አንደኛው ኮንቨንሽናል ኢንቴሊጀንሲ ነው ሁለተኛው ኢሞሽናል ኢንቴሊጀንሲ ነው ሶስተኛው

ኮንቬንሽናል ኢንቴሊጀንሲ በጣም ሀይ ነው። ሲናደድ ብርጭቆ አንስቶ ያረውራል። ኢሞሽናል ኢንቴሊጀንሲ ወይም ካጎቱ ልጅ ጋር ከተነጋገረ አስር ዓመት ሆኖታል ተኮራርፎ። ሶሻል ኢንቴሊጀንሲ ሎው ነው። ኢንቴሊጀንት ከሆነን በሁሉም እንሆን። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለአምስት ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ ሃያ ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንሲ ሎ ስለሆነ ተናደደ። ንዴቱን ለመወጣት መታት፣ ገደላት። ሃያ ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ ኢሞሽናል ኢንቴሊጀንሲ ይኑራችሁ፣ ከዛ ሶሻል ኢንቴሊጀንሲያችሁ ኢንቴሊጀንሲ እንደሆነ ወቁና አሳድጉት። ወደ ስምንተኛው ሊሄዱ ቴኪንግ ኖ ኦፌንስ መቀየም የለም። አትቀየም። በሴንሲቲቭ አትሁኑ። አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል። ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ ለም ብሎ ይከፋሻል። ኦፌንድድ አቱኝ እሱ ሰው አይነት ሰውበት ጋ ነው ምትረ ሰዎች ፐርፌክት አይደሉም። ሊያሳዝኗችሁ ይችላሉ ግን በፍጹም ኦፌንድድ አትሁኑ። በቀላሉ አትቀይሙ። ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። አንድ ጊዜ ምን ሆነ መሰላችሁ? አንድ መኪና ነበረችኝና ራዲያተሯ በጣም ይበላሽ ነበር። ከዛ አስቸግረኝ አናዳኝ። አንዱ ምን አለኝ ሲሄድ፣ ወዳጅ ዛሬ ባክ ልቤ ውስጥ ይገባ ፔስሜከር የሚባል አለ ልብ ውስጥ የሚገባ ፔስሜከሩ አስቸግሮኛል። ትንሽ ልቤ አመታቱ ትንሽ ያስቸግራል ዛሬ አለኝ። እኔ ምንድነው ያስቸገረኝ? ራዲያተር። እሱ ምንድነው ያስቸገረው? ልቡ አፈርኩ በጣም አፈርኩ። ዩ ሃብ ቱ ቢ ግሬትፉል። ዛሬም ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ ዩ ሃብ ቱ ቢ ግሬትፉል፣ አመስጋኞች መሆን አለባችሁ። የጎደሉኝን ነገሮች ላይም የሆኑልኝ ዘጠና ዘጠኝ ነገሮች አስባለሁ ከጎደለኝ አንድ ነገር ከደስተኛ ያደረጋቸዋል። ላይፍ ኦፍ ግራትቲዩድ። አስረኛው ጎ ፎር ዘ ቤስት። ዱዓም ስታረጉ ስታደረጉ ስትጸልዩም የምትሉት አለ እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ እንትን ብትሰጠኝ፣ እንደው ለምንድን ነው ትንሽ የሚሰጥሽ? ትልቁ ለማ ሊሆን ነው እንደ ትንሽ ነገር ብትል ለምን ትልቁን አትማር? ስለዚህ ጎ ፎር ዘ ቤስት ድሪም ቢግ። ከጊዜው አትቅደም፣ ዌት ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው፣ ወቁት። ለአንዲት ልጅ ብርቱካን ልጥላታለሁ። ስጠኛለች እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች እየላጥኩልሽ ነው አልኳት። ለአንቺ ነው ምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲላ አንቺ ነው እኮ ምልጥልሽ እኮ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ እንደዛ እንሆናለን። አክሴፕት ዋት ዩ ካኖ ቼንጅ መቀየር የማትችሉትን ነገር ተቀበሉት። እኔ የህክምና ተማሪ ሆኜ ዋናው መማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበር። ሶስተኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ ወይም አልችልም። አንዳንድ ሰዎች 20 ዓመት ያዝናሉ፣ 30 ዓመት ይቆጫቸዋል፣ ሊያንገበግባቸዋል። accept it you cannot change it ከዛ uh, choose your wars ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት በቃላት፣ ባስተያየት፣ ባነጋገር የማያቋርጥ ጦርነቱ ስለምን ትቆያላችሁ? ሲዝፋየር አውጁ፣ ተኩስ አቁሙ። እንዲያሸንፍ ፍቀድለት። በመሸነፍ አሸንፍ። ሰላም አርጉን ነው አሉ። አእምራችሁ ሰላም ደስ ብሎት ይዋል። ፎርጊቪንግ ኦል ኤንድ አቮይዲንግ ቬንጀንስ ቂም፣ ሳይንቲፊክ የሆነ ነገር ነው የምነግራችሁ ይቅር አለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት ሃይፐርቴንሽን፣ ስኳር ዲያቤትስ ሜልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጅት ቁስለት፣ ኢንተስቲናል ፖሊፕስ፣ አስማ አስ አላስፈላጊ ውፍረት ኦቤሲቲ፣ እድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ ጭንቀት ያመጣል። ምን ቂም ይቅራለ ማለት? አሁን ያስቡት። እኔ የሆኑ ሰዎች አስቀይመውኛል እንበል እነሱ ላይ ቂም ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ አስ፣ ፔፕቲካል ሰር ዲዚዝ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር ፎርጊቭ ሂም። ለመበቀል አትሞክሩ፣ በጤና ትኖራላቸው። በህይወት ከሌለና ቂም ካለብህ ምን ይመከራል በሳይኮሎጂ? ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላቸው። አይ ፎርጊቭ ዩ አንተ ብዬ አይደል ራሴ ስል። አሥራ አምስተኛው ፐርሲቪር ኢንሰፍሪንግ ህይወት ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ። ከዛ ከናንተ ምን ይጠበቃል? ዶንት ጊቭ አፕ፣ ፐርሲቪር አድርጉ። ስራ ስድስተኛው የደስታ ምንጫችሁን ንጹህ አድርጉት። ፒውር ጆይ ኤንድ ሬስት። አልኮል አለ። አንድ ሰው ጠጣ፣ ሰከረ፣ ደነሰ፣ ደስ አለው፣ ጨፈረ ጠዋት ሲነሳ ሀንጎቨር አለው፣ ያስመልሰዋል፣ ራስ ምታት አለው፣ ይሸታል። ዋይ ሹድ ዩ ለምን ብልጥጥ በራት ገንዘብ ገንዘብ አጥቋል። ከዛ መናገር የማልፈልገውን ነገር ተናግሬ ያለው ጠጥቼ፣ ወይ ከሰው ጋር እጣላለሁ ወይም የማይሆን ሪሌሽንሽፕ ውስጥ እገባለሁ። ለምን ጠጣሁኝ? የደስታ ምንጭን ንጹህ ባረገውስ ሻይ ጠጥቼ፣ ቡና ጠጥቼ፣ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደ የግድ መሆን ካለበት ራስን ገዝተን ንጹህ ለምን አናደርገውም ህይወታችንን? 17ኛ ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው። ያላገባችሁ የትዳር ጓደኛችሁን ስትፈልጉ በቃ ጸጉሯ የሀርነዶ አፍንጫዋ ስንደዶ ተረከዟ ሎሚ ሽንጧ የነብር ጅራት አይኗ የብር ጉልላት፣ እንደዛ አትፈልጉ። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። የራሳችሁንም የውስጥ ቢዩቲ ቫሊዩ አድርጎት የህይወት ትነሮቻችሁንም ውስጣዊ ውበታቸውን አድንቁላቸው። አስራ ስምንተኛው ቢ ሃምብል ኤንድ ዶ ኖ ዲስፓይዝ አዘርስ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዘቅ ይላሉ። ፍሬ የሌለውስ? ቀጥ ብሎ ይቆማል። ማነህ አንተ ይላል፣ ትከሻ ያስተያያል። በልጣለው በልጣሃለው፣ ምናምን ይላል። ሰው ማክበር ሁሉንም፣ ሊስትሩን ወይ ትረሷንም በር ላይ የቆመውን ጥበቃ ሪስፔክትም፣ ማንንም ሰው ዲስፓይዝ አታድርጉ ማንንም ሰው ብትናቁ ከዛዚ ሳ ያከብሯቸው። ሌላው አብረን የምናስብበት ዲስፕሊንድ መሆን ነው። ቢዲስፕሊንድ ኢን ላይፍ በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲስፕሊንድ ናቸው። አራት ሰዓት ከሆነ የሚተኛው አራት ሰዓት ላይ ይተኛል። አስራ አንድ ሰዓት ከሆነ የሚነሳው አስራ አንድ ሰዓት ይነሳል። የሚዝናናበት ሰዓት አለው። የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲስፕሊንድ ነው። መስጠትና መቀበልን ተለማመዱ። እስቲ ዛሬ ቁምሳጥናችሁን ክፈትና እዩት። ላለፉት ሁለት ሶስት ዓመታት ያለበሳችሁት ልብስ የለም? ተዝም ብሎ የተቀመጠ ልብስ የለም? ምን ይሠራል? አውጣና ለሚገባው ሰው ስጠው። አንተ ጋር ቁምሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። ፋይናንሻል ስትሮክ የቢመታን መስጠት ስለማናውቅ ነው። ከአንተ ጋር ይወጣ ይመጣል፣ ይመጣል፣ ይሄዳል፣ ሰርኩሌት ያደርጋል ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል፣ እንዲመጣ ከሱ እጅ ግን አይወጣም። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ። እቃችሁን አውጡና ስጡ። ጊዜ ስጡ፣ ፍቅር ስጡ፣ አፕሪሼሽን ስጡ። ስለዚህ መስጠትና መቀበልን እንወቅ። አንደኛው ፎሎው ዮር ሃርት ኢንስቲንክት የሚባል ነገር አለ። አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ ዩ ሃቭ ቱ ሊስን ቱ ዮር ሃርት። ሁሉን ነገር በእውቀት አንወስነው። ኢንቱዊሽን ያስፈልጋል። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ። ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም በጣም ኢምፖርታንት ነው እና ውስጥን ማዳመጥ ከዛ ሃያ ሁለተኛው ጊቭ ዲ ኦነር። ክብር ለሚገባው ሰው ክብርን ስጡ። መከባበር፣ እናትን ማክበር፣ አባትን ማክበር፣ በእድሜ የሚበልጡንን ማክበር፣ ያስተማሩንን ሰዎች ማክበር፣ በፖዚሽን የሚበልጡንን ሰዎች ማክበር። ሶስተኛው ፕሬየር ሀልፕስ ዱዓ ማድረግ ይረዳል፣ በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። የተሻለ ጤንነት፣ የተሻለ ህይወት፣ ረዥም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። እና የተዋህዶ ልጅ ከሆን ወደ ቤተ ክርስቲያን ጎራ በል ሂድ፣ ግድ የለም ሙስሊም ከሆንክ ወደ መስጊዱ ብቅ በል፣ ፕሮቴስታንትም ከሆንክ ወደ ቸርች ብቅ በል መርጠህ እና በግል ጸሎት ጊዜ መውሰድ ያስፈልጋል። የመጨረሻው ታሪክ ደግሞ እንስራ ለሌገሲ እንስራ ቢያንስ ለልጆቻችን ሌጋሲ መተው፣ ለትውልድ ለጀኔሬሽን ሌጋሲ መተው። ቢያቅተኝ ቢያንስ ለልጆቻችን ሌጋሲ እንተውላቸው። የመልካም አርአያ፣ የመልካም ህይወት፣ የጥሩ ስም እንተውላቸው። ጥሩ ታሪክ እንተውላቸው እና ለሌጋሲ ትተን ለመሄድ ምስራ